ሰላም ጤና ይስጥልኝ። የሳምንቱን አበይት እውነቶች ይዘን ቀርበናል። በቅድሚያ አማራ ርዕሶቹን ጠቅላይ ሚኒስትር ዶክተር አብይ አህመድ በጎንደርና በባህር ዳር ያደረጉት ጉብኝት፣ በምሁራን ዘንድ መነጋገሪያ ሆኖ የከረመው የኢትዮጵያ የባህር በር የማግኘት ጥያቄ፣ የሰሜን ዕዝ ጥቃት የተፈጸመበት አምስተኛ ዓመት መታሰቢያን አስመልክቶ ዝርዝር መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ቀዳሚው የሳምንቱ አበይት ሁነት ጠቅላይ ሚኒስትር ዶክተር አብይ አህመድና ቀዳማዊ እመቤት ዝናሽ ታያቸው የታደሰውን የጎንደር ፋሲል ግቢ መርቀው መክፈታቸው፣ ጠቅላይ ሚኒስትሩ የመገጭ የመስኖ ግድብ ፕሮጀክትን መገምገማቸውና በጎርጎራ ጣናነሽ ሁለት ስራ ማስጀመራቸውን እንመለከታለን። በኢትዮጵያ የስልጣኔ መነሻነት ስማቸው ከሚጠቀሱ ታሪካዊ ስፍራዎች መካከል ጎንደር አንዷ ናት። ከጎንደር ነገስታት መካከል አንዱ በነበሩት አጼ ፋሲላደስ በ17ተኛው መቶ ክፍለ ዘመን የተገነባው የፋሲል ግንብ አንዱ ማሳያ ነው። በአስደናቂነቱ በታሪካዊነቱና በኪነ ህንጻ ጥበቡ ብዙ የተባለለትና በዩኔስኮ የዓለማችን ቅርስ አንዱ ሆኖ የተመዘገበው የፋሲል ግንብ ተሰነጣጥቆና እርጅቶ መቆየቱ በርካቶች ሲያነሱት የነበረ ጉዳይ ነው። በተያዘው ሳምንት ለአደጋ ተጋልጦ የነበረው የፋሲል ግንብ በመንግስትና በአመራሩ ቁርጠኝነት ታድሶ ለምርቃ በቅቷል። የእድሳት ስራው የቤተ መንግስቱን የግንባታ መዋቅር መጠገን፣ የእግር መንገዶችን ማሻሻል፣ ቁልፍ የሆኑ ህንጻዎችን ከዝግባና ዋንዛ በባህላዊ ቁሶች ተጠቅሞ በማደስ የስፍራውን ግለወጥ መልክና ባህሪ ለመጠበቅ ተሰርቷል። ለጎብኚዎቹ ምቾት የተሰናዱ የአገልግሎት መስጫዎችም ትርጉም ባለው ደረጃ ተሻሽለው አዲስ የቱሪስት ማዕከል ተከፍቷል። ዘመናዊ መጸዳጃ ቤቶች፣ የተሻሻሉ የመብራትና የደህንነት ስርአቶችም ተሰናድተዋል። እንደ አጼ ፋሴ፣ አጼ ቀዳማ ዮሐንስ፣ አጼ ቀዳማ እያሱ አብያተ መንግስት ብሎም ድልድዮች፣ መታጠቢያዎች፣ ስፍራዎች፣ ታሪካዊ በሮችም በጥንቃቄ ታድሰዋል። በተጨማሪም ከአርባ ሺህ ስኩዌር ሜትር በላይ የአካባቢውን ምድር የማስዋብ ስራ ተሰርቷል። ይህም ለጎብኚዎች ይበልጥ ሳቢ የሆነ ከባቢ ተፈጥሯል። አጠቃላይ የእድሳት ስራው ከአንድ አመት በታች የፈጀ ሲሆን የዚህ አስደናቂ ታሪክና የባህል ስፍራ ለረዥም ጊዜ ተጠብቆ በሚቆይ አኳኋን ተከናውኗል። ጠቅላይ ሚኒስትሩ በምርቃቱ ላይ ባስተላለፉት መልእክት የዚህ ታላቅ ታሪክ አካል ለመሆን እድል ስለሰጣችሁኝ አመሰግናለሁ። ይህን የመሰለ ስጦታ የሰጡን አባቶቻችንን ፈለግ ተከትለን ሀገር ብናለማ ሀገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም ነበር ነው ያሉት። በጎንደር ከተማና በፋሲል ግቢ ውስጥ ያየሁት ለውጥ ልጆቻችን ከኛ የተሻለ ተስፋ እንዳላቸው የሚያሳይ ነው ብለዋል። የጎንደር ልጆች ከፊታችሁ ያለው ዘመን ብሩህ ዘመን ነው ያሉት ጠቅላይ ሚኒስትሩ አባቶቻችሁ ገንብተውታል፣ እኛ ለማቆየት ሞክረናል። አስበልጣችሁ ጎንደርን ብትሰሩ የበለጠ የለማ ሀገር ለመፍጠር ያስችላል ያሉት የጎንደር ልጆች ልቦናቸውን ሰብሰብ አድርገው ጎንደርን በድጋሚ ለመውለድ እንዲሰሩም አሳስበዋል። በአብያተ መንግስታቱ አካባቢ ያሉ አካባቢዎች ዳግም መወለድ እንዳለባቸው ተናግረው ጎንደር ዳግም ተወልዳ ማየት የሁላችንም መሻት መሆን አለበት ነው ያሉት። ይህ በእንዲህ እንዳለ ጠቅላይ ሚኒስትሩ በጎንደር በነበራቸው ጉብኝት የመገጭ የመስኖ ልማት ፕሮጀክት የስራ ሁኔታ መገምገማቸውን በማህበራዊ ትስስር ገልጻቸው አስታውቀዋል። ፕሮጀክቱ 870 ሄክታር ላይ ያረፈ ሲሆን 17 ሺህ ሄክታር መሬት በመስኖ አቅርቦት ይሸፈናል ተብሎ ይጠበቃል። የፕሮጀክቱ ቁልፍ የሆነ የወንዝ ቅልበሳ ስራ በተሳካ መልኩ መጠናቀቁን የገለጹት ጠቅላይ ሚኒስትሩ የቀሩት ስራዎች በተያዘላቸው ጊዜ ሰሌዳ እየሄዱ መሆናቸውን አክለዋል። በተጨማሪ ጠቅላይ ሚኒስትሩ በጎርጎራ ጣናንሽ የተሰኘ ጀልባ አስጀምረዋል። በጣና ውሃ ላይ እየቀዘፈች ባህር ዳር ከተማን ከጎርጎራ ኢኮሎጂ ማገናኘት ጀምራለች። ከአንድ መቶ ሰማንያ ተጓዦች በላይ የማጓጓዝ አቅም ያላት ጣናንሽ ለጉብኝት ለመዝናናትና አስደማሚውን የጣና ሀይቅ የተፈጥሮ ከባቢን ለመጎብኘት ወደ ጎርጎራ ኢኮሎጂ የሚደረጉ ጉዞ የበለጠ ምቹ እንደሚያደርገውም ተናግረዋል። በተጠናቀቀው ሳምንት የኢትዮጵያ የባህር በር የማግኘት ጥያቄ በምሁራን ዘንድ መነጋገሪያ ሆኖ ሰንብቷል። ኢትዮጵያ በዘመናት መካከል ያልተሰበረ የሉዓላዊነት ታሪክ ያላት ሀገር ነች። ለዘመናት አባቶቻችን የዚችን ታላቅ ምድር ክብርና ጥቅም በመስዋዕትነት ሲጠብቁ ኑረዋል። በታሪካችን ጉልህ ስፍራ ከምንሰጣቸው ጉዳዮች አንዱ የኢትዮጵያ በቀይ ባህር ላይ ተፈጥሯዊና ታሪካዊ መብት ነው። ቀይ ባህር የውሃ አካል ብቻ አይደለም። ቀይ ባህር ኢትዮጵያን ካዓለም አቀፍ ንግድ ባህርና ስልጣኔ ጋር ያስተሳሰረ መግቢያ በር ነው። በአክሱም ዘመነ መንግስት ኢትዮጵያ በቀይ ባህር አካባቢ በነበረው መገናኛ መስመር በዓለም እንቅስቃሴ ውስጥ ዋነኛ ሚና ትጫወት ነበር። ይህም መዳረሻ ኢትዮጵያን ከአፍሪካ ውጭ ካለው ዓለም ጋር ያገናኘ ነበር። ይህም የሀገራችንን ክብር የሚያሳይ ነበረ። ሆኖም ግን ኢትዮጵያ ባለፉት ሰላሳ ዓመታት ይህ ፍትሀዊ በሆነ መንገድ ከተፈጥሯዊና ታሪካዊ ሀብቷ ተገላ ከአለም እንድትርቅ ተደርጋለች። መንግስትም ይህንን ታሪካዊ ስህተት ለማረም የሰላም አማራጭ መንገዶችን በማስቀደም በቁርጠኝነት እየሰራ ነው። ዛሬ በ21ኛው ክፍለ ዘመን የወደብ መዳረሻ ከታሪካዊ መብት በላይ ሲሆን፣ ኢኮኖሚ አስፈላጊነቱም የላቀ ነው። በፈጣን ለውጥ ውስጥ በሚገኝ አለም ወደ ባህር በር ለመድረስ አንድ ሀገር ምን ያህል ተወዳዳሪ ሊሆን እንደሚችል ይገለጻል። ጠቅላይ ሚኒስትር ዶክተር አብይ አህመድ የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ የኢትዮጵያ ባህር በር ጥያቄ ህጋዊ፣ ታሪካዊ፣ መልካም ምድራዊና ኢኮኖሚያዊ መሰረት ያለው ነው ብለዋል። የኢትዮጵያን የባህር በር ባለቤትነት የማስመለስ አካሄድም በታሪካዊ ዳራ የተደገፈ ህጋዊ መሰረትና ተቀባይነት ያለው፣ መንግስትም እየተከተለ የሚገኘው በሳል ዲፕሎማሲ አካሄድ የሚደነቅ ነው፣ ሲሉ አንጋፋ ምሁራኖች ይናገራሉ። በኢትዮጵያ የአሜሪካ የተለያዩ ዩኒቨርሲቲዎች መምህር የሆኑት ፕሮፌሰር ብሩክ ኃይሉ በሻ ለኢዜአ እንዳሉት ኢትዮጵያ ከባህር በር 60 ኪሎ ሜትር ርቀት የበይ ተመልካች ለመሆን ተገዳለች። ኢትዮጵያ ከቀይ ባህር የተገለለችበት መንገድ ህጋዊ መሰረት የሌለው መሆኑን በማንሳት ባህር በር አልባ ከሆኑ አርባ አራት ሀገራት ሰፊ የህዝብ ቁጥር እንዳላትም ገልጸዋል። ኢትዮጵያ ለቀይ ባህር ቀጠና አዲስ አይደለችም ያሉት ፕሮፌሰር ብሩክ ከፐርሻ እስከ ባበል ምንድባን ህንድ የሚቀዝፉ ጠንካራ መርከቦች እንደነበሯት አስታውሰዋል። የቀይ ባህር ባለቤት በነበረችበት ወቅት ከሮማና ግሪክ ግዛቶች ጋር ጠንካራ የንግድ ትስስር እንደነበሯት ገልጸው የኢትዮጵያ ኢኮኖሚ ፍቅምና ሀገራዊ ህልውናን ለማስጠበቅ ወደ ቀይ ባህር መመለስ ግድ ነው ብለዋል። ኢትዮጵያ በትብብር ላይ የተመሰረተ የውጭ ግንኙነት ፖሊሲ እንዳላት በመጥቀስ ወደ ቀይ ባህር መመለስ ለቀጠናው ዘርፈ ብዙ ጠቀሜታ እንዳለው ገልጸዋል። በዓለም ላይ የባህር በር ከሌላቸው ሀገራት መካከል አስራ ስድስቱ በአፍሪካ እንደሚገኙ ገልጸው ኢትዮጵያ ከሰላሳ አራት ዓመት በፊት ሁለት ሺህ ኪሎ ሜትር የሚሸፍን የባህር በር ባለቤት ነበረች ብለዋል። ከአፍሪካ ዙምባቡዌና ማላዊ የሞዛምቢክን የባህር በር እንደሚጠቀሙ አስታውሰው ኢትዮጵያ ያቀረበችው ሰላማዊና ህጋዊ ጥያቄ በጎረቤት ሀገራት በቅንነት ሊታይ እንደሚገባው ገልጸዋል። ኢትዮጵያ ህልውናን ለማስጠበቅ ዓለም አቀፍ ፍርድ ቤት ድረስ መሄድ የሚያስችላት ህጋዊት ማዕቀፍ በግልጽ እንዳላትም ተናግረዋል። ለኢትዮጵያ የባህር በር ተገቢነት ከአውሮፓ እስከ ባህረ ሰላጤው ሀገራት እውቅና መስጠት መጀመራቸውን የዲፕሎማሲው ጥረት ፍሬ መሆኑን ገልጸዋል። የኢትዮጵያ የባህር በር ባለቤትነትን የማስመለስ ጥያቄ ህጋዊና ታሪካዊ ተቀባይነት ያለው ብሔራዊ ጥቅምን የማስጠበቅ ጉዳይ መሆኑን አንጋፋው ዲፕሎማት አምባሳደር ጥሩነ ዜና ናቸው። ኢትዮጵያ ከ1983 ዓ ም በፊት በነበረው ታሪኳ የባህር በር ባለቤትነቷን አስጠብቃ የቆየች ሀገር ብትሆንም በታሪካዊ ጠላቶቿ ሴራ ከቀይ ባህር እንድትገለል መደረጉን ገልጸዋል። የኢትዮጵያ ታሪካዊ ጠላቶች የሚጓለቧቸውና ህጋዊ መሰረት የሌላቸው አካላት ምንም አይነት የህዝብ ምክክር ሳያደርጉ የባህር በርን ያህል ግዙፍ ብሔራዊ ጥቅም አንኳር ጉዳይ ማሳጣታቸውንም አስታውሰዋል። በህዝብ የተመረጠ ህጋዊ የመንግስት አስተዳደር ባልነበረበት ወቅት ኢትዮጵያ ከባህር በር የተገለለችበት መንገድ ጉልህ ዓለም አቀፍ ጥሰት የተፈጸመበት ታሪካዊ ስብራት መሆኑንም አስገንዝበዋል። ያሁን የኢትዮጵያ የባህር በር ባለቤትነት ጥያቄም ህዝባዊ መሰረት ያለውና የጋራ ተጠቃሚነት መርህ የተከተለ ብሔራዊ ጥቅምን የማስጠበቅ ጉዳይ መሆኑንም ነው ያስገነዘቡት። የሰሜን ዕዝ ጥቃት የተፈጸመበት አምስተኛ ዓመት መታሰቢያ ከዛሬው ሳምንታዊ አበይት እውነቶቻችን መካከል አንዱ ነው። ከአምስት ዓመት በፊት ጥቅምት 24 2013 ዓ ምህረት የጀግናው መከላከያ ሰራዊት አካል የሆነው የሰሜን ዕዝ ህይወቱን ከሰጠለት ህዝብ በወጡ ጥቂቶች ከኋላው መወጋቱ ይታወቃል። ይህ የክህደት ተግባር ወንድም በወንድሙ ላይ የፈጸመው በመሆኑ በታሪክ ልዩ ያደርገዋል። በተያዘው ሳምንት የመከላከያ ሰራዊት የሰሜን ዕዝ የተፈጸመበትን ጥቃት አምስተኛ ዓመት ዝክረ ሰሜን ዕዝ እንዳይደገም መቼም ማንረሳውን በሚል መሪ ሀሳብ ቢሾፍቱ የኮማንዶና አየር ወለድ እዝ ማሰልጠኛ ማዕከል ተከብሯል። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንዳሉት ጥቅምት 24 የሰሜን ዝ ዝክረ ሰማዕታት ቀን ነው። የሰሜንዝ የመከላከያ ሰራዊት አባላት ለትግራይ ክልል ምሽግና አጥር እንደነበረ ገልጸው እስካሁን ከሰሜን ዝ ውጪ በራሱ ጥ ዜጎች ጥቃት የደረሰበት አጋጣሚም እንዳልተፈጠረ ተናግረዋል። የመከላከያ ሰራዊቱ ከራሱ ቀንሶ በትግራይ ብዙ ትምህርት ቤት፣ ጤና ተቋማትና የግብርና ልማት እንዳከናወነ ገልጸው ጥቅምት ሃያ አራት ቀን የተፈጸመው ድርጊት ግን በኢትዮጵያ ታሪክ ጥቁር ነጥብ ነው ብለዋል። የሰሜን ህዝብ ጥቃት መቼም እንደማይረሳ ገልጸው ቀኑ የሚዘከረው መቼም እንዳይደገም መሆኑን አንስተዋል። ፊልድ ማርሻል ብርሃኑ ጁላ እለቱን ሲያስታውሱ መንግስት በወቅቱ በተለያዩ አካባቢዎች የተለኮሱ ግጭቶችን ለማብረድ የሚታትርበት እንጂ የጦር ዝግጁነት እንዳልነበር አውስተዋል። መንግስት ሁልጊዜም ለሰላማዊ መንገድ በሩን ክፍት ማድረጉን ጠቁመው ከትላንት ባለመማር የሚደረግ ፉከራን ማቆም አለበት ብለዋል። የቀድሞ የህወሓት ታጣቂ አባላት የታጠቁ ኃይሎችን በመደገፍ ሀገር ለማፍረስ ከጎረቤት ሀገራት ጋር ግንኙነትን በመፍጠር የፕሪቶሪያውን የሰላም ስምምነት እያጣሱ መሆኑንም ገልጸዋል። የባንዳ ስራ ላይ የተሰማሩ እነዚህ ህዝብን የማይክሉ ኃይሎች ከሀገር ክደት ተግባራቸው ሊቆጠቡ እንደሚገባም ተናግረዋል። የመከላከያ ሰራዊት የሀገሩን ዳር ድንበር በማስከበር የኢትዮጵያን ሉዓላዊነት ለማረጋገጥ ዝግጁ መሆኑን አውስተዋል። የመከላከያ ሰራዊት የቆመው ለሰላም ለልማትና ለብሔራዊ ጥቅም መሆኑን ገልጸው የኢትዮጵያን ብሔራዊ ጥቅም በማስጠበቅ ለትውልድ የማስረከብ አደራ እንዳለበት አመልክተዋል። የዛሬው ትንታኔያችን ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን።